ታሪኩ ከተፈጸመ 150 ዓመታት አልፎታል። ጊዜው በአጼ ቴዎድሮስ ዘመነ መንግሥት በ1830ዎቹ መጀመሪያ ግድም እንደነበር ይነገራል። ይህ ዘመን ሕግ እንደ ውሃ የቀጠነበት ተፈጻሚነቱም ኃያልና ጠንካራ የሆነበት ብርቱ ዘመን ነበር። በተለይ ሴቶች ላይ የሚወጡ ባህላዊ ሕጎች በወንዶች የበላይነት ብቻ የሚመሩ በመሆናቸው ሴቶች በጭቆና ቀንበር ስር የመወደቃቸው እውነታም ግልጽ ነበር። የቃቄ ውርዶት የጉራጌ ምድር ያፈራቻት ውብና ጠንካራ ሴት ነበረች አሉ። በዘመኑም በሴቶች ላይ የሚደርሰውን የባህል ተጽዕኖና የወንዶች የበላይነትን በመቃወም ከአስር ዓመት በላይ የመብት ጥያቄዎችን ይዛ የታገለች የለውጥ አርበኛ ስለመሆኗም ታሪኳም ይመሰክራል። ውርድወት አባቷ ቃቂ የኦርቶዶክስ እምነት ተከታይ ሲሆኑ የወለኔ ቤተ ጉራጌ ተወላጅ እናቷ አጀት አሚና ደግሞ ከሙስሊም የዘራረግ የሚመዘዙም ሴት ናቸው። የቃቄ ውርዶት የራሷ ሕይወት መነሻን በማድረግ ትግልን ከቤቷ ጀምራ አደባባይ በመውጣት በደል ይብቃ ስትል ሌሎች አቻዎቿን ጭምር ለለውጥ አነቃቅታለች። ይህ ታሪክ በዛ ዘመን ይፈጽማል ተብሎ በማይታመንበት አጋጣሚ ውርዶት በርካታ ሴቶችን አስከትላ አጉል ባህል፣ የጋብቻ ተጽዕኖና በሴቶች ላይ የሚደርስን ጥቃት ለመታገል ብርሃን ፈንጥቃለች። የሥርዓተ ጾታ በደልን ለማስቆም የሰላማዊ ዓመፅ ንቅናቄን መርታለች። የቃቂ ወርዶት ትናንት የነበረውን ብሩህ ገጽቷ ጠቁሮ፣ ልቧ በቅያሜ ቂም ቋጥሮ ባሏን ስትሞግትም ትታያለች። ምክንያቷ ደግሞ የእኔ ብቻ ያለችው ባሏ የሌሎች ሁለት ሚስቶች ጭምር መሆኑን ማውቋና እሷ ሶስተኛ ሚስት ሆና መቆጠራም ነበር ጉዳዩ። ባሏ እንደሚያስበው የባህል ግዴታ ነው ብላ አልተቀበለችውም። የውስጧ ብግነት እንደፍም ተቀጣጥሎ ቢያቃጥላት ችግሩ የጉራጌ ምድር ሴቶች ጭምር ነው ስትል የመጀመሪያውን ትግል ለማቀጣጠል ንቅናቄም ጀመረች። የወርዶትን ቁርጠኝነት ያወቁ እናቶች፣ እህቶችና በርካታ ሴቶች ቃሏን አደመጡ። የዘመናት በደላቸው፣ የባህል ተጽዕኖና የባሎቻቸው ጭቆና አንገፍግፏቸው ነበርና ወርዶትን ለመደገፍም አልዘገዩም። በሌላ በኩል ሴቶቹ በአደባባይ ሲመክሩ መዋላቸው አገሬውን አስቆጣ። ሽማግሌዎቹን ማነጋገር ድርጊታቸው በአካባቢው ታይቶና ተሰምቶ የማይታወቅ ነበርና ነውርነቱ ጎልቶም ተሰማ። ጉዳዩም በሸንጎ ቀርቦ ውሳኔ እንዲሰጠው ተጠየቀ። ታሪኩ የጀመረው በባህላዊ መንገድ ጋብቻ ከፈጸመች ጀምሮ ነው። ውርዶ ከአድካሚ ቅድመ ዝግጅት በኋላ የወቅቱን ባህል በጠበቀ ሁኔታ ድል ያለ የሚለው ቃል ሊገልጸው በማይችልበት ድብልቅልቅ ያለ ሰርግ ተዳረች። መቼም ከሁሉም በላይ የመጣላት የሰርግ ስጦታ በዛሬው አገላለጽ ኤንትሬ ከነተሳቢው የማይችለውም ነበር። ውርዶት እንደ ባህሉ በቤተሰቦቿ ተመርቃና ጉልበታቸውን ሰማ ኃይሎጋ ኃይሎጋ ሽቦ እየተባለላት ጥሩምባም እየተነፋ ቅልጥ ባለ የላሌ ጨፈራ በወግ ማረግ በሚዜዎቿ ታጅባ ወደ ባለቤቷም ተሸኘች። በባሏም ቤት የነበረው ዝግጅትም ሞቅ ደመቅ ያለም ነበር። ባሏም ወርዶትን እንዳገባ ብዙም ሳይቆይ ሙሽርነቷን ሳትጨርስ የናፈቀውን ጀግናን ባሏን ክንድ ተንተርሳ ደረቱ ላይ ተለጠፋ ጠረን መዓዛውን አሽትታ አንገቱ ውስጥ ተሸጉጣ ፀጉሩን፣ እጆሮውን ደባብሳ ዓይን አይኖቹን አይታ ሳትጠግብ ይሄዳለሁ ብሎ ጦሩን ይዞ ተነሳ። የት ነው የምትሄደው? ማለችው ወደ ሁለተኛ ሚስቴ ኗ ፍርጥም ብሎ መለሰላት። በባህሉ የተለመደና ሲወርድ ሲወራረድ የመጣ ልምድ ስለሆነ ለምን ሁለተኛ ሚስት ኖረ የሚል ተቃውሞ ይገጥመኛል ብሎ በፍጹም አልጠበቀም። እንደ ሌሎቹ ሴቶች የኔ ጌታ እባክህ የሚል ምላሽ ሰውን ያገኘው በእድገቷ ሂደት በልጅነቷም ሆነ በወጣትነቷ ዘመን በውስጧ ተቀብሮ የነበረው እልህኝነትና ጥቃትን ያለ መበቀል ባህሪዋ ቀስ በቀስ ገንፍሎ ወጣ ልስላሴዋና ዝምተኝነቷም ተቀየረ። በሚስት ላይ ሚስት መደረብ አይሞከርም፣ አንድ ወንድ ለአንድ ሴት ብቻ አለች ወርዶት። ይህንን አገርን ያንቀጠቀጠ ትልቁንና የመጀመሪያውን የጾታም ጥያቄ ነበር ውርዶት። ጥያቄውን ይዛ እንዳሁኖቹ ዘመናዊ ፍርድ ቤቶች በስርዓት ወደ ተዋቀረውና ጉራጌ ለዘመናት ሲተዳደርበት ወደ ኖረው ባህላዊ የቂጫ ሸንጎ በመቅረብ አስደንጋጭ ቅሬታ ወይንም ክስንም አቀረበች። የመንደሯ ሸንጎ አያድርስ ከማለት በስተቀር ጥያቄዋን ሊፈታላት በፍጹም አልቻለም። ከአቅሟ በላይ ነበር። ጥያቄዋንም ለመስማት ለጆሮ የሚከብድ ነበር። እሷ ግን እያደር በአካልም በመንፈስም በአስተሳሰብም መብሰል ጀመረች። በክርክር ሂደት ልምዷንም አዳበረች። ከመንደሯ ጀምራ እያደር በየወረዳዎቹ ትግሏን የሚደግፉ አያሌ እህቶቿን ቀልብም ሳብች፣ ቁስላቸውን እያከከች ማነሳሳቻቸው፣ አደረጃቻቸውም ጭምር። ከዚህ በኋላ የጉራጌ ሚስቶች ማን ይችላቸው። መንገዱንም ተከፈተላቸው። ፋናጊያቸውን እየተከተሉ መብታችን ይከበር የሚል የጋራ ኅብረ ዝማሬን ማስተጋቡ በእግሯም በጋማ ከብትም እየተንቀሳቀሰች የቂጫ ሸንጎን ብቻ ሳይሆን የጉራጌ ምድር በጾታ ጥያቄም አንቀጠቀጠች። ትግሉ ከዕለት ወደ ዕለት እየተቀጣጠለ የሚያቆመውም ጠፋ። አንድ ባል በአንድ ሚስት የማይወሰን ከአንድ ሚስት በላይ የሚፈቀድለት ከሆነ ሚስትም እኩል መብት ኖሯት ከአንድ በላይ ባሎችን እንድታገባ ባል በባል ላይ እንድትደርብ ይፈቀድላት ብላ ጥያቄውን አጦዘችው፣ አከረረችው ጭምር። ሸንጎ ይህንን አስደንጋጭ መከራከሪያ ሲቀርብለት ለሴቶች በባል ላይ ባል የመደረብ መብት ከሚፈቅድ የወንዶችን ሚስት በሚስት ላይ የመደረብ መብትን መንጠቅ ይሻላል ወደሚል አቅጣጫ እንዲያምራም ሆነ ብላ ተጽዕኖ ለማሳደር ያቀረበችው እጅግ ብልሃት የተላበሰበት መከራከሪያ መሆኑም ነው። ከዚህ ጋር ተያይዞ ሚስት ባሏን ካልፈታትና እኔ ፈትቻለሁ ሌላ የቻለ ያግባሽ ብሎ መርቆና ፈቅዶ ካልሸኛት በቀር ተጨማሪ ባል እንዳታገባ ባህሉ ያስቀመጠው ገደብ እንዲነሳ የማይነሳ ከሆነ ግን ሚስት ሌላ ባል እንዲያገባ ፈቅዳና መርቃ ፍቺ ፈጽማ ካልሸኘችው በቀር ባልም ተጨማሪ ሚስት እንዳያገባ አንቂት በሱም ላይ ሊጣልበት ይገባል የሚል ከመጀመሪያው የበለጠ ሌላ ጠንካራ ጥያቄ ይዛም ቀረበች። ባል ሚስቱን ሲፈታ አብረው መከራቸውን በልተው ተርበውና ተጠምተው ታርዘው ካፈሩት ንብለት ላይ ምንም ሳትካፈል ልብሷን ብቻ ይዛ የምትባረርበት ስርዓት አብቅቶ የኢኮኖሚ ተጠቃሚነት መብቷ እኩል እንዲከበር የሚጠይቀው አቤቱቷም ከሌሎቹ አቤቲቶች ጋር ሲደመር ክብደቱ የዋዛ አልነበረም። ከሁሉም በላይ ደግሞ ባል ሁለትና ሶስት ሚስቶች እንዲኖሩት የሚፈቅደው ስርዓት የማይሻር ከሆነም ሴቷም በተመሳሳይ ሁለትና ሦስት ባል እንዲኖራት ይፈቀድ የሚለው ጥያቄ የተለያዩ ባሎች ካሏት ሚስት የሚወለዱት ልጆች የየትኛው አባት ልጆች ሊባሉ ነው? እንዴትስ ሊለያዩ ይችላሉ? የሚለው ነገር ለሸንጎ ትልቅ ራስ ምታት ነበር። እንዲሁም ልጆች ለምን በአባታቸው ስም ብቻ ይጠራሉ? በእናታቸውም ስም ሊጠሩ ይገባል የሚል ሃሳብ፣ አቤቱታውንም ጭራሹን አከበደው። ያ የዘመኑ ታዋቂ ሸንጎ ጎርዶትና እህቶቿ ጥያቄዎች ተፈተነ። መውጣትና መውረድም በዛበት ጎርዶት እንዲህ እንዲህ እያለች ጥያቄዎቿን ስምንት ዘጠኝና አስር ማደረሰቻቸው ከጥያቄዎቿ መካከል በቀልድ በሚመስል መልኩ ያቀረበችው ጫት የሚቀሙ ወንዶች ሴቶች ጋር ሲገናኙ አቅመ ቢስ ስለሚሆኑ ወንዶች ጫት መቃምን ቢያቆሙ ጥሩ ነው የሚለው ይገኝበታል። ወንዶች አይኔ ብላ ሲሏት ሴቶቹ ደግሞ የመብታችን አስከባሪ መሪያችን ኑሪልን በማለት ፍቅራቸውን ይገልጹላትም ነበር። የሚገርመው ነገር አንድም ለሚስቱ ካለው ጥልቅ ፍቅር የተነሳ በሌላ በኩል ደግሞ አባቷን ቃቄን በማክበርና በመፍራት እንዲሁም ደግሞ ጀግና ባሕሪዋ የሚደፈርስ ስላልነበር ሌሎች ባሎች የሸንጎ ክርክር ቀጠሮ ጎቾ ባለለት ሚስታቸውን ደብድበው አስረውም አባብሎም እቤት ያስቀሯቸው ነበር። ውርዶት ግን ባለቤቷ የኃይል እርምጃ ሊወስድባት ወይንም የወተት ላም እገዛልሻለሁ ወደ ሸንጎ ፊት አትቅረቢ ብሎ በጥብቅ ደልሎ ሊያስቀራትም ቢሞክርም በፍጹም አልቻለችም። ሁለት ጀግና በአንድ ጣሪያ ስርም ተፋጠጡ። አባትና እናቷ፣ የቤተሰቧ የነፍስ አባት ጭምር በዚህ ጉዳይ ተቸገሩ። ጉዳዩ ቁጣጣ የመጨረሻው ውሳኔ እንዲሰጥ የቀረበለት የሸንጎ የበላይ የሆነው የጆካ ላይ የሚያስችለው ሸንጎ ጭምር መላጣለት ለዘመናት ለመናት አስለመናት ከትግል አጋሮቿ ጋር በብልሃት ሊያለያያት ሞከረ አያሌ ቀጠሮዎችን ይዞ አከራከራትም ጭምር ጀግኗ ግን ልትበገርም አልቻለችም። ጉዳዩ በጉራጌ ምድር የወቅቱ ትልቅ አጀንዳም ሆነ አረ የጉራጌ ሴቶች አበዱም ተባለ መፍትሄ ማምጣት ግን ቀላል አልነበርም በመጨረሻም በትግል አጋሮቿ ላይ እንቅስቃሴውን የሚያስቆም መሰሪ የሆነ ተንኮልም ተሸረበ ግማሾቹ ባሎች ሚስቶቻቸውን ደብድበው የተቀሩት ደግሞ በጥቅማ ጥቅም ደልለው ከቤታቸው እንዳይወጡ አደረጉ። ተንኮሉም በከፊል ተሳካላቸው። ጅጆካ የመጨረሻ ውሳኔ በሚሰጥበት ችሎት ላይ አንዲትም ሴት ሳትገኝም ቀረች። ውርዶት ብቻዋን ቀርባም ተሟገተች። ስለ መብታቸው ሲከራከሩ የነበሩ ሴቶች ሁሉ በችሎቱ ላይ አልተገኙም። በመሆኑ ሴቶቹ አቤቱታቸውን አውቆመዋል ማለት ነው። አንቺ ግን አቤቱታሽን ስለገፋሽበት በቀጠሮ ቀን በሸንጎ ፊት ስለተገኘሽ የጠየቅሽው ይሆንልሻል። አንቂት ተነስቶልሻል። የፍቺ መብት ተሰጥቶሻል። ሌላ ባልም የማግባት መብትሽ ተከብሮልሻል። ከዛሬ ጀምሮ በግልሽ እንደፈለግሽ የመሆን ነጻነሽ አለሽ ተብሎ ተወሰነላል። ያልተጠበቀና አስደንጋጩ፣ በሌላ ጎኑ ግን በተወሰነ ደረጃ አስደሳች ውሳኔም ነበር። አንቂቱ ስለተነሳላት በፍቅር ተይዞ መላ ጠፍቶ ከነበረው ሌላኛው ታዋቂ ጀግና ባሏ ጋር በባህላዊ ማዕረግ ከቀድሞ ሰርጓ በበለጠ ቅልጥ ያለ ሰርግ ተደግሶ ጋብቻን ፈጸመች። ሕይወቷም ብርሆነ አዲስና ቀጣይ የሆኑ ምዕራፎችንም ጀመረች። በግንኙነታቸው ውስጥ አሪፍ የኑሮውን ምዕራፍም ጀመረች። ለትውልድ የተረፈች ድንቅ የጉራጌ ታሪክ በመሆንም ሀገረ ኢትዮጵያን ማስጠራትን ይቀጥላለች። ሴቶች ወደ ጓዳ በሚባሉበት በዛን ጊዜ ፊቶና ነገሮችን ሁሉ ስላወደሰች፣ ሴቶችን መብታቸው ይከበርላቸው ስላለች፣ ዛሬም በኢትዮጵያ ሴቶች ስም ሁል ጊዜም የምትነሳ እጅግ ድንቅ ሴትም ተብላለች የቃቄ ወርዶት